ሰላ ምንድነው? ተስፋ አድርጋለሁ ዛሬ ፈድስቶ እኔ እዚህ ሰርግ ላይ ማለት ነው የእውነት ምስሉ ነበረ። የምሬን ነው እኮ አስባችሁታል። ወላሂ ሰርጋቸው የእውነት አይመስልም። ደስ አይልም? የሆነ ሰርግ ስታይ ደግሜ ባገባሁ ደግሜ ባገባሁ የምትሉት ነገርስ

ሰርግ ማለት ነው። ያው መጨረሻውን መቶ ያ ሰውየ ባያበላሸው እርግጥ እንትላ እምሩሳ በሰባት ወሯ ነው፣ ገና ሰባት ወሯ አለ ልትወልድ ያስባ ነው እንዴ። እኔ ማለት ነው በጣም ይፈረምኝ ከምነግራቸው ባለኝ ዛሬ

ይዋሉ ይዋሉ እነ አዲስ የሚል ድራማ መጨረሻው እንግዲህ ያው ይቀጥላል ብለዋል። አንተ ብሩክ ብሩክ ነው መመታት የለበትም ነበር ማለት ነው። ሰሞን ግን ቢሆንም ሀዋላቸው ደስ ይላል። እምሩ ደግሞ ልትወልድ ነው መሰል ማለት ነው። ዋው እነ ሀባቢ በበኩሌ ደስ ደስ ደስ ያለኝ ሀቂቃ ማለት ነው። ከምነግራችሁ በላይ የምር እስኪመስለኝ ድረስ ነው ደስ ያለኝ ማለት ነው። ለምን መሰላችሁ? እና ደስ አለኝ። ደስ ያለኝ ደግሞ በቃ የምር እስኪመስለኝ ድረስ ነበር ያየሁት ማለት ነው። እንደ እኔ ደስ ያለው ከስንት ልፋት በኋላ ከስንት ችግር በኋላ ይሄን በማየታቸው ያልተደሰታለ ብዬ ገምት እና እንኳን ደስ

ዛሬ እንዶሚ ነው ምግቢ። ከስንት ጊዜ በኋላ እንዶሚ በነገራችን በአመት ሁለቴ ነው እኔ እንዶሚ ይባላ። ላይክ ላይክ ላይክ ላይክ እስቲ ደግሜ ባገባሁ ብለው ተመኘ። የምሬ እኮ ነው። ሊና እንኳን ያንን ጨበሬ ፀጉሯን ወይማ ቪዲዮ ነው የምሰራው። አረ አቆወጠ ቪዲዮ ነው የምሰራው ማለት ነው። ምክንያቱም እናንተ በሊብ አታው